ተንኮልና ሸር የማያልቅባት ቤቲ ማለት ነው። ዛሬም ተንኮል ለመስራት የሆነ በቃ ጽናት ለማስለቀስ የማትቆፍረው ጉድጓድ አይደለም አደለም። ከሷም በልጦ ደግሞ የእናቷ ምን እንደሚሉት አላቅም። እንዴት ልጅ እንደ እናቱ ይወጣል ማለት ነው። የእናቷን አይታ ነው ቤቲ ለራሱ እንደዚህ አይነት ለሰው መጥፎ አስተሳሰብ ያላት ማለት ነው። አሰላሙአሌኩም ወረህምቱላሂ ወባረካቱ። ወደና የተከበራችሁ የቻናሌ ቤተሰቦች እንደናቸው ሁኔታ ነኝ። አልሐምዱ ላ ክርስቲያን ወገኖች ሰላም ሰላም ብያለሆኝ በያለንበት የአለም ዳርጃ ሰላም ፍቅር አንድነትን፣ መተሳሰብን ሀገራችንን ሰላም አላ ያድርግልን። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ሀሳቡ አስተያየት በኮሜንት እንዲሁም ነባሩ ቤተሰቦች ለመሰጡኝ አስተያየት ለምታበረታቱኝ ከልብ ከልብ አመሰግናለሁኝ። ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ። ይህ በጽናት ድራማ በጣም የምንወዳትና በጉጉት የምንጠብቃት የጽናት ድራማ በአዲስ ቪዲዮ ከች ብያለሁኝ። ዛሬ እንደምናውቀው፣ እንደሚታወቀው ጽናት ሁልጊዜ እንዳለቀሰች ዛሬ ሳቀች ስንል ነገ የምታለቅስ በጣም ትሁትና የራሷን ህይወት አሳልፋ ለሰው የምትሰጥ ለራሴ ልኑር ሳትል ለሰው የምትኖር ለሰው ክብር ያላትና ትሁት ያላት ልጅ በጣም ጀግና ታታሪ እንደሆነች ሁላችንም እናቃታለን። ግን በመሀከል በየህይወቷ እየገቡ የሚያሰቃዩት እና ለእሷ መጥፎ ነገር የሚያስሙ ብዙ ብዙ ነገሮች እየታየ ነው። ከእነዚሁም አንዷ ቤቲ ናት። ቤቴ በጣም መጥፎ እና ለሰው መጥፎ ነገር የምታስብ የሰው ልጅ ቤት በወደቀ እኔ በተነሳው ለሰው ልጅ ውርቀት እየተመኘች ለራሷ ጥሩ ነገርን የምትመኝ በጣም ባለጌ ናት። ከእሷም ይብስ ደግሞ እኔ ዛሬ በጣም ያናደደችኝ እና በጣም ያስከፋኝ የማንም የማንም ሳይሆን እየእናቷ እናቷ በጣም እንጃ ጽናት እኮ ከአንቱ ወደ አንቺ እስከምትዞር ድረስ ነው። በቃ እንደዛ ያስለቀሰቻት እና ግራ ያጋባቻት ማለት ነው እስከዛሬ ይከበሩ እያለች ነበረ፣ አንቱ እያለች ነበረ ጽናት ለራሱ ስትናገራት የነበረው። ዛሬ ግን የምትናገራቸውን ነገሮች የጽናትን ክብር ዝቅ ለማድረግ፣ አንቺ ምን እንደሆንሽ እኮ አውቃለሁኝ፣ ምን እንደነበርሽ አውቃለሁኝ። ዛሬ የቤት ባለቤት ሆንሽና እንድትናገርኝ አልፈቅድልሽም። ከፈለግሽ በቃ ብዙ ነገሮችን ተናገረቻት። በቃ አንቺ የድሃ ልጅ አንቺ እኮ የቤት ሰራተኛ እንደነበርሽ እኮ ሁላችንም እናውቃለን እያለች ነበረ። ክብሯን የፅናትን ዝቅ ስታደርግ የነበረው ማለት ነው። ሰርቶ መለወጥ እና ሰርቶ ማድረግ ለወጥ፣ ሰርቶ መለወጥ፣ ሰርቶ ማደግ ምንም ራስ ዝቅ አያደርግም። ራስ ዝቅ የሚያደርገው ግን እንደ ቤት አይነቱ ራሷን ወዳድና እስከ እናቷ ለሰው ክብር የሌላቸው እኔ እነሱን አየሁኝ ለምን እንደዚህ ቤቷ ባስጠጋችላት ወቅት ለራሱ ጽናትን እንደማክበር ወይም እንትን እንደማለት ደግሞ ማስመስሏ ነው የገረመኝ፣ እንጂ ጽናትን ለብቻዋ እንደዛ ስትሳደብና እንደዛ ስትናገራት ስታስለቅሳት እንዳልነበር እነ ክሮቤልና ናሆም ምሩ በር ከፍተው ሲገቡ በቃ ለስለስ አለች። ልክ እንደ ልጇ ማለት ነው። ልጇም እንደዚህ የሆነች ነበረ። ጽናትን ስታሰቃያት ክሮቤል ሲገባ እየተለሳለሰች ጉድ የሰራቻት እንደው አልሞተችላት ስላልሞተችባት አሁንም ለመግደል እስከ እናቷ ልጅና እናት የመጡት ጽናትን ለማጥፋት ነው። እኔ እዚህ ጋር አሁን ማለት ነው እየታየኝ እዚህ ላይ በጣም ባለጌናትና እዚህ ደረጃ በእድሜዋ እንኳ ማሰብ ያልቻለች ያን ያክል መናገር እና ያን ያክል ጽናትን ማስከፋት አልነበረባትም። ልጅቱ አላበደችም። ጽናት እኮ አንቺ እኮ አላበድሽም፣ የአንቺ ድራማ፣ የአንቺ ውሸት አይጠፋኝም ስትላት፣ አዎ እኔ ጠነኛ ነኝ አንቺም እንደ ሌሎቹ አብደሻልቲ ባልሆነ ነው ያለችው። አብደሻ ልቲ ባልሆነ ስለዚህ አላበደችም ልጅቱ አውቆ አበድ። ክሮቤልን ለራሷን ለማድረግ ክሮቤል ለራሷን ለማድረግ በቃ ጽናትን ለማስለቀስ ነው። ደግሞ አይሳካላትም። ይሄ ለራሷ የቆፈረችው ጉድጓድ ለቤቲ ነው የሚሆነው። ለምን? ፈጣሪም እኮ ሰውን የሚበድል ሰው እኮ አይወድም። ስለዚህ የቆፈረችው ጉድጓድ ለራስሽ ነው የሆነው። አሁንም ደግሞ የእውነት ታብጅ ይሆናል ቤቲ ማለት ነው። አሁን አንቺ በውሸት አበርኩኝ ክሮቤል ናምጡልኝ ከፎቅ ወርቃለሁኝ እያልሽ አለ እኔ እንጃ በጣም ይከብዳለ እዚህ ደረጃ ሰውን ማስከፈት እና ማስለቀስ፣ እናትሽ አንቺ ብታስለቅሻት ኦኬ፣ ግን እናትሽ ይሄን ያክል መናገር እና ማስከፋት የለባትም። የቤት እናት ይሄን ያክል መናገር ያለባት አይመስለኝም፣ እንደኔ እንደኔ ማለት ነው። ፕሮቢልም እዚህ ላይ እየተረዳ የለም። እሷ ስታለቅስ እና ሂቱ ስታለቅስ አሳዝነው ነበረ፣ እያመጣው ወደ ቤት ማለት ነው። ምሩም ከአሁን በኋላ ጽናትን ማጽናናት ተረጋጊ፣ ወይም የበፊቱ ጥሩነት ሽምጣ የበፊቱ በቃ ለሰው ጥሩ አስተሳሰብ ሽምጣ ብሎ ማለት በጣም ይከብዳል ያለችው ምሩ ማለት ነው። ለምን ጽናት ያልቻለችው ጉድ እና ያላሳለፈችው መከራ ይሄ ነው ማለት የለም። በቃ ሁሉን ነገር አሳልፋለች ታግሳ ብዙ ነገር ውጣ ውረዶች ሲደርስባት ቤቲ መርዝ እስከማጠጣ ድረስ የደረሰችው አሁን ጽናት በቃ እየተከየለባት ወይም እያሰበችው የነበረው የበፊቱ መጥፎ አስተሳሰቧ እንጂ፣ የቤቲ በአሁኑ ሰዓት ቤቲ ለእኔ ጥሩ ነገር ታስብልኛለች ማንኛችንም አንልም። እኔ ለራሴ በበኩል አልልም። ለምን መጥፎ ነገር አሳልፎ ያሳለፈብኝን ሰው ዛሬ እኔ ጋር ቢመጣ ያ ነገር መልሶ ሊመጣብኝ ነው እንጂ የሚመስለኝ ከሌለኔ ጥሩ ነገር ያስብልኛል ማለት አልችልም። ስለዚህ ከኔ በጽናት ጽናት ጥፋተኛነት ወይም ጽናት እኔ እንጃ፣ ጽናት በጣም ጎበዝ ናት፣ አስተዋይ ናት፣ የወደፊት የምታስብ ኪራ ደግሞ እዚህ ጋር የፊት ፊቱን ብቻ ነው የሚያስበው። ላምን ቤቲ ብዙ ነገር አድርጋ ከጽናት ጋር ብዙ ነገሮችን አድርጋ ብዙ ነገር እሱን ለራሱ ለመግደል ለመጉዳት፣ ለራሱ ያልወጠነችው የለም ነበር ግን አልተሳካላትም። ጽናት ለማ ክሮቤል ለማት አልተሳካለትም። ለምን ጽናት ስላለች፣ ጽናት ስለምትከታተለው እና ጽናት ስለምትን ስትለምትል ማለት ነው። እሱ ግን አሁንም ቤቴን ማንም እንዳይናገራት እስከሚሻላት ድረስ ሁላችንም ቤት መታገስ አለብን። ስለዚህ ከአሁን በኋላ ሁላችንም ቤቴ መታገስ አለብን እያለ ነው። እናቲቱ ደግሞ ልጅ አንድ ነገር ትሆንና አታቁኝም እኔ ልጅን ለማዳን ብዬ እንጂ አንገቴን የደፋሁት ምን አይነት ሰይጣን እንደሆን ከእናንተ የበለጥኩኝ ምን አይነት ሰይጣን እንደሆንኩኝ አታቁኝም ብላ ነበር ዝታባቸውና ናሆም ላይና ምሩ ሁላቸውን ተሰበሰቡበት እንደዛ ያለችው ማለት ነው። ስለዚህ ለሰው ልጅ እኔ ከዚህ ድራማ ምን እንድተማቁ ታውቃላችሁ? ለሰው ልጅ ጥሩ ነገር ማሰብ፣ ለሰው ልጅ ቅን ነገር ማሰብ እዚህ ጋር በቃ ለሰው ቅን ማሰብ። አሁን ክሮቤል ለቤቲ ጥሩ ነገር አስቦ ወይም ቅን አስቦ ነው ያመጣት እዚህ ቤት ማለት ነው። እንድሻላት መድኃኒቷን እስከምታገገም ድረስ ብሎ ነው ያመጣት። ግን የተወጠነለት እንትን ሴራ ግለሱ በጣም ይከብዳል። ለምን እናቱ በጣም መጥፎ ስለሆነች ክሮቤል የሌለበት እሷን እያሰቃየች ነው ያለችው። እሷን ጽናትን እያሰቃየች ነው። እያንዳንዳችሁ በነጻ የሬሳ ሳጥን ነው ማሰራላችሁ እስከምትል ድረስ ይህን ያክል በጣም ይከብዳል። ስለዚህ እኔ እንደ አንድ ቶበር እንደ አንድ ተመልካች እንደ አንድ አድናቂ እምለው ክሮቤት ልብ ቢገዛ ቤት የምትባል ሰው ከቤቷ አሰጥቶ እዛው እናቷ ጋር ወርውሮ የራሱን ህይወት ቢመራ ባይነኝ እንደኔ እንደኔ ማለት ነው። ለምን እዚህ ጋር ሁሉንም እያሰቃየ ሁሉንም እየበጠበጠ ነው። ማንም ደህና ሆኖ የሚኖር የለም። ሀተም ናሆም፣ እናምሩ ለራሱ የራሳቸውን ጊዜ ማሳለፍ የራሳቸውን ኑሮ መኖር አልቻሉም። ለዛሬ ጀላቸው የመጣሁት ቪዲዮ ይህን ይመስላል። በያልንበት ሰላማችን በዝት ብዝዝት ይበልኝ።